አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ አስር በዚች ቀን ለዓለም ድኅነት ሲል አምላካችን መድኃኒታችን ኢየሱስ ክርስቶስ ዓለምን ለማዳን በመስቀል ላይ የተሰቀለበት ቀን ነው። እሱ ተንገላቶ እኛን ነጻ አወጣን። እሱ ዝቅ ብሎ እኛን ከፍ አደረገ። በሲኦል ሲሰቃዩ የነበሩትን ነፍሳት ሁሉ ከሲኦል ያወጣበት ታላቅ ዕለት፣ ለአዳም ልጆች ሁሉ ደስታ የሆነበት ዕለት ነው። የአምላካችን ቸርነት አይለየን። ዳግመኛ በዚች ቀን የታላቅ አባት የአባ እብል ወረድ ቅዱስ ይስሐቅ አረፈ። ይህም ቅዱስ ይህን ዓለም ተዳ ደስታውን ምቾቱን ጣዕሙን ጥቶ ወደ አስቄጥስ ገዳም ወጥቶ መነኮሰ። ለአባ እብሎም እረድ ሆኖ 25 ዓመት ሲያገለግለው ኖረ። ስጋውም እስኪደርቅ ድረስ ጽኑ ተጋድሎን ተጋደለ። ከሰውነቱም ስጋዊ ፍላጎትን ሁሉ አጠፋ። ባህሪው ቀንቶለት ኖረ። በጸሎትና በቅዳሴም ጊዜ ጸጥታን አጸና። የቁርባን ቅዳሴ ጸሎትም እስኪፈጸም ሁለት እጆቹ የኋሊት ታስረው ራሱ ዛልዘን ብሎ እያለቀሰ ይቆማል። ከቅዳሴም በሚወጣ ጊዜ በዚያች እለት ከሰው ወገን ከማንም ጋር አይገናኝም። በጸሎትና በቅዳሴ ጊዜ ከአንተ ጋራ መነጋገር ከሚፈልግ ሰው ጋራ ለምን አትነጋገርም? ብለው በጠየቁት ጊዜ እንደሚገባ ለሁሉ ጊዜ አለው ብሎ መለሰ። እረፍቱም በቀረበ ጊዜ በረከት ከእርሱ ሊቀበሉና በጸሎቱም ሊማጸኑ መነኮሳት ወደ እርሱ ተሰበሰቡ። ከሰው ለምን ትሸሻለህ ብለው ጠየቁት። እሱም ከሰይጣን እንጂ ከሰው የምሸሽ አይደለም። አንድ ሰው መብራት እያበራ በነፋስ ውስጥ ቢቆም መብራቱ የሚጠፍ አይደለምን? አላቸው። እንዲሁ እኛም በጸሎትና በቅዳሴ ጊዜ ልባችን ብሩህ ሆኖ ሳለ ከሰው ጋራ ተገናኝተን እርስ በእርሳችን በተነጋገርን ጊዜ ልባችን ይጨልማል፣ ብሎ መለሰላቸው። ይህም አባት መልካም ገድሉን ፈጽሞ በገድሉም እግዚአብሔርን ደስ ባሰኘው ጊዜ ጌታችንም ከዚህ ኃላፊው ዓለም ድካም ሊያሳርፈው ወደደ። ጥቂትም ታሞ በሰላም አረፈ። በረከቱም ከኛ ጋር ለዘላለሙ ትኑር አሜን። ሰላም ለይስሐቅ መፍቀሬ ጽሙና ወጸሎተ ሶበይ ልው አሃው ትነፍስ ለምንት እንተራክቦ አሀ ወበበ ኩሉ ዕለት ይክ ልኑ ይብሎሞ አብርሆ ግሩም ጽልመት ማዕከለ ነፋስ ቀዊሙ ማሂቶት ጣግመኛ በዚህ ዕለት ለእስክንድርያ ሰባኛ ሊቀጳጳስ ሲሆን አባ ገብርኤል እግዚአብሔርን በመልካም ያስደሰተ መልካም ተጋድሎ እንተጋድሎ በመንበረ ማርቆስ ላይ 14 ዓመት ሲያስተዳድር ከኖረ በኋላ በእግዚአብሔር መልካም ፍቃድ በዛሬ ዕለት ያረፈበት ዕለት ነው። የቅዱሳን ሰማዕታት በረከታቸው ወረዴታቸው የአምላካችን የቸሩ እግዚአብሔር ምረትና ቸርነት አይለየን። ወስብሃት ለእግዚአብሔር ወለውላዲቱ ድንግል ወለመስቀሉ ክቡር ይቆየል።